በመጀመሪያ ያስቀመጥኩት የቆዳችን ዋነኛ አደጋ ዩቪ ራዲሽን ነው። ዩቪ ራዲሽን እንግዲህ ወደ አማርኛ ስንመልሰው ላይክ የፀሐይ ጨረር ልንለው እንችላለን። ችግሩ ምንድን ነው? የፀሐይ ጨረር ስንል የፀሐይ ጨረር ብዙ ጊዜ የምንለው ነገር ላይክ ፊታችን ላይ ወይም ሰውነታችን ላይ የሚያርፈውንና የሚያቃጥለውን ዩቪ ራዲሽን የሚባለው እሱ ብቻ አይደለም። እሱ አንዱ ነው። ዩቪኤ የሚባልና ዩቪቢ የሚባል የፀሐይ ጨረር አይነት አለ። ዩቪኤ የሚባለው ቆዳችን ላይ ሲያርፍ ወደ ውስጣችን ሲገባ አያቃጥለንም፣ አይለበልበንም፣ አናየውም። ምንም አይነት ፊሊንግ የለንም። ሳይለንት፣ ምንም አይነት ምልክት አይሰጠንም። ነገር ግን ይሄ የፀሐይ ጨረር ቆዳችን ውስጥ ይገባል። ቆዳችን ውስጥ ሲገባ ደግሞ ከላይ አይደለም ደርሚስ ወደ ተባለው ወደ ውስጠኛ የቆዳችን ክፍል ይገባል። እዛ ከገባ በኋላ የቆዳችን ኮላጅና ኢላስቲን እዛሉ እነሱን እጅግ በጣም አድርጎ ይቆራርጣል፣ ይበጣጥሳል። ከዛ በተጨማሪ ደግሞ ኮላጅንና ኢላስቲን የሚሰሩትን ፋይብሮፕላስት የሚባሉትን ሴሎች በእጅጉ ይጎዳል። በዚህ ብቻ ያበቃም። ሜላኖ ሳይት የሚባሉ የቆዳችንን ቀለም የሚያመርቱ ሴሎች አሉ። እነዛን ሴሎችም እጅግ አድርጎ ይጎዳል። በዛ የተነሳ እነዛ ሴሎች ስረ ሲሆኑ፣ ሲጨነቁ ሞር የማያስፈልግ ቀለም ያመርታሉ። አንዳንድ ጊዜ ቀለሙ እዛም እዚም ይሆንና ቆዳችን አንኢቭን ስኪንቶን የምንለው ወይም የተዘበራረቀ ቀለም ይኖረዋል። ወይ ደግሞ አንዳንድ ጊዜ አንድ ቦታ ይሆንና ማድያት እንለዋለን ወይም ማድያት ይሆናል። ይሄ የፀሐይ ጨረር ኢቨን ለቆዳ ካንሰር አንዱ ምክንያት ነው እና እጅግ አደገኛ የሆነ የጨረር አይነት ነው። ይሄ የፀሐይ ጨረር ጠዋት ከነጋ ጀምሮ እስከ ማታ እስኪጨልም ድረስ አይጨምርም፣ አይቀንስም። ኦልሞስት ወጥ ነው። ዝናብ ይሁን ደመና ይሁን በየትኛውም ጊዜ መጠኑ አይጨምርም አይቀንስም። ጥላ ስር ስንቀመጥ ወይም የሆነ ዛፍ ስር ምናምን ብንቀመጥም ከዚህ የፀሐይ ጨረር አናመልጥም። በነገራችን ላይ ማዲያት ካለ፣ ጥቋቁር ነገር ካለ፣ የፊት መዘበራረቅ ካለ፣ የብጉር ጠባሳ ካለ፣ ማንኛውም የቆዳ ችግር ካለ፣ ችግርም ባይኖር፣ የጠዋት የማታ የቆዳ እንክብካቤ ሩቲን የሚያስፈልጋችሁ ከሆነ ከኔ ጋር 45 ደቂቃ በቪዲዮ ኮል ተነጋግረን እነዚህ ነገሮች ፊክስ ማድረግ እንችላለን። ከስር የዋትሳፕ ቁጥር ያለ ደውሉልኝና እናወራለን ማለት ነው። የሰብስክራይብ ምልክቷ ከስር አለች። እሷን ተጫኑና ቤተሰባችን ሆኑ። ሁለተኛው የፀሐይ ጨረር ደግሞ ዩቪቢ የምንለው ነው። ጠዋት ፀሐይ ስትወጣ ይጀምራል ከጠዋቱ አራት ሰዓት በኢትዮጵያ ጀምሮ መጠኑ እየጨመረ ይመጣል። ምሳ ሰዓት ላይ ሞር ይግላል፣ ያቃጥላል እስከ አስር ሰዓት አካባቢ ይቀጥላል። ከአስር ሰዓት በኋላ እየበረደ ይመጣል። ሰውነታችን ላይ ሲያርፍ ያቃጥለናል፣ ይለበልበናል። አንዳንዴ ደግሞ አስተውላችሁ ከሆነ ጠዋት ከቤታችን ከወጣን የምናደርገውን ነገር አደራርገን ቤት ስንመለስ ፊታችን እንደዚህ ጠይሞ ወይም ወይቦ እናገኘዋለን። ይሄኛውም በዚህ በዩቪቢው ምክንያት ነው የሚሆነው። ከዛ በተጨማሪ ደግሞ ይሄንን ዩቪቢ የሚባል ጨረር ላይክ ደመና ሲሆን ወይም ዝናብ ሲሆን መጠኑ በጣም ይቀንሳል። ከዛ ውጭ ደግሞ ላይክ ጥላ ስር ስንቀመጥ ወይ ዛፍ ስር ምናምን ስንሆን መጠኑ ይቀንሳል። ጥላ ስንዘረጋም የተወሰነ ይቀንሳል እና ይሄኛው ዩቪቢ የሚባለው የፀሐይ ጨረር ነው። ይሄኛው የፀሐይ ጨረር ከዛኛው ጋር ሲነጻጸር በላይኛው ኢፒደርሚስ የሚባለው የቆዳችን ክፍል ላይ ነው የሚቀረው ወይም ደግሞ የሚጎዳው ያንን የቆዳ ክፍል ነው እና ወደ ውስጥ ስለማይገባ የቆዳችንን ኢላስቲንና ኮላጅን አይበጣጥስም። ነገር ግን ይሄ ዩቪቢ የሚባለው የፀሐይ ጨረር ለማዲያትና ለፒግመንቴሽን ምክንያት በጣም የሚገርማችሁ ጥናቶች ምንድን ነው የሚያሳዩት? ለአብዛኛው የቆዳችን ችግሮች ትልቁን ምክንያት ወይም ኃላፊነት የሚወስዱ እነዚህ ዩቪኤ እና ዩቪቢ የሚባሉት የፀሐይ ጨረሮች ናቸው። እነዚህን ጨረሮች እንዴት አድርገን እንከላከላቸው የሚለውን ደግሞ እኔ እነዚህን የፀሐይ ጨረሮች ለመከላከል በመጀመሪያ ላይ ያስቀመጥኩት ፊዚካል ፕሮቴክሽን የሚባለው ነው። ፊዚካል ፕሮቴክሽን ማለት ራሱ የፀሐዩ ጨረር ሰውነታችን ላይ ሳያርፍ እንዳያርፍና መከላከል እንድንችል ነው። እና የመጀመሪያው ምንድን ነው? ኮፍያ ነው። ኮፍያ እንግዲህ እንደምታውቁት ትንሽ ጥላአለው ስለዚህ ፊታችንን ከጨረሩ ይከላከላል። የተለመደው ኮፍያ እስከ 20-25% ፐርሰንት ድረስ የፀሐዩን ጨረር ወይም ይህንን ዩቪ ራዲዬሽን ሊከላከል ይችላል። ነገር ግን እዚህ ቪዲዮ ላይ የምታዩት የፀሐይ መከላከያ ኤስፒኤፍ እንደምንለው ሁሉ ዩፒኤፍ 50 ፕላስ የሚባሉ ኮፍዮች አሉ። እነዚህ ኮፍዮች እዚህ ቪዲዮ ላይ የምታያቸው ኮፍያዎች ናቸው። እነዚህ ኮፍያዎች ዩቪኤ ውንም ዩቪቢ ውንም ከ95 እስከ 98 ፐርሰንት ድረስ መቀነስ ይችላሉ። በጣም ደስ የሚል ነገር ነው። ሁለተኛው ምንድነው ጥላ ነው። ጥላም ስንዘረጋ እንደዚሁ የፀሐዩን ጨረር ሞር መከላከል እንችላለን። ነገር ግን በተለመደው ጥላ 2030 ፐርሰንት ነው ማክሲመም ብንከላከል ምንከላከለው፣ ከዛ ውጭ ያለውን ግን አናመልጠው ነገር ግን እዚህ ቪዲዮ ላይ የምታዩቸው ዩቪ ኮትድ አምብሬላ የሚባል ጥላዎች አሉና፣ ፀሐይ ሲሆን እነዚህን ጥላዎች ብንጠቀም ዩቪኤውንም ዩቪቢውንም እስከ 98 ፐርሰንት ድረስ መቀነስ እንችላለን። ሶስተኛው ደግሞ መነፅር ነው። መነፅር ደግሞ እንደምታውቁት ለዩቪኤው እና ዩቪቢውን የሚቀንስ አለ፣ ኖርማሉ መነፅር አለ። እና እኔ ያሁን ብጠቀመው ዩቪኤውንም ዩቪቢውንም የሚቀንስ ነው። ስለዚህ እነዚህን ነገሮች በመጠቀም ፀሐዩ ወደ ቆዳችን ሲጀመር እንዳያርፍ ለማድረግ እንችላለን ማለት ነው። ሌላው ደግሞ ያው ሁላችንም የምናውቀው የፀሐይ መከላከያ ነው። የፀሐይ መከላከያ ሚኔራል የፀሐይ መከላከያ ያለ ኬሚካል የፀሐይ መከላከያዎች አሉ። ሚኔራል የፀሐይ መከላከያ ስንል ይሄ ጎልድ ስታንዳርድ የሚባለው ዚንክ ኦክሳይድ ነው። ለምንድን ነው ዚንክ ኦክሳይድ ብሮድ ስፔክትረም ነው? ዩቪኤውንም ዩቪቢውንም ይከላከላል። እንደ ፐርሰንቱ ቢሆንም ማለት ነው። እና ሌላው ደግሞ ታይታኒየም ኦክሳይድ ነው። ታይታኒየም ኦክሳይድ ዩቪኤውን ብዙ አያስቀርም ወይም አይከላከልም፣ ዩቪቢውን ግን ይከላከላል። ሁለተኛው ደግሞ ኬሚካል የፀሐይ መከላከያ ነው። ኬሚካል የፀሐይ መከላከያ ደግሞ ዋናዎቹ ፀሐዩን የሚከላከሉት ፊልተሮቹ ማለት ነው። አቮቤንዞን፣ ኦክሲ ቤንዞን ምናምን የተባሉ ናቸው እና እነዚህ ብዙ የሚወደዱ አይደሉም። ምክንያቱም አንደኛ ስቴብል አይደሉም በቀላሉ ይበላሻሉ። ሁለተኛ ደግሞ ቆዳን የማስቆጣት ኒሪቴት የማድረግ የመለብለብ፣ የመቆጥቆጥ ባህሪ አላቸው እና ዩሮፕና ኮሪያ ያሉ የፀሐይ መከላከያ አምራች ካምፓኒዎች እነዚህ ነገሮች ኦልሞስት አይጠቀሙም። አዳዲሶቹ ኬሚካል ፊልተሮች እነ ዩቪኖል ኤ ፕላስ ቲኖሶርብ ኤም ወዘተረፈ የሚባሉ አዳዲስ ኬሚካል የፀሐይ መከላከያዎች ወይም ፊልተሮች ወደ ገበያ እየመጡ ነውና እነዚህ ቆዳ አያስቆጡም፣ ስቴብል ናቸው። ለሌላ አደጋ ብዙ የሚፈሩ አይደሉም። በጣም ጥሩ የሆኑ ኬሚካል ፊልተሮች ናቸው። በተለይ ከኮሪያ አካባቢ የሚመጡት የፀሐይ መከላከያዎች ሞስቸራይዝ የሚያደርጉ እነሱን ከተጠቀማችሁ በኋላ ሞስቸራይዝ ማድረግ ኢቭን አይጠበቅባችሁም። ስለዚህ ቅድም ካልኳችሁ በተጨማሪ ማለት ነው። እነዚህን በመጠቀም ዩቪኤውን እና ዩቪቢውን የፀሐይ ጨረር በውጤታማነት መከላከል ይቻላል። ይሄ በጣም ወሳኝ የሆነ ስቴፕ ነው። መከላከል ነው እና ለቆዳችሁ የምሬን ነው ብላችሁ ትልቅ የሆነ ጥቅም ነው። በሁለተኛ ላይ የማስቀምጠው የፊታችን አደጋ ደግሞ ብርሃን ነው። በእንግሊዝኛው ቪዝብል ላይት የምንለው ማለት ነው። ቪዝብል ላይት የሚባለው ማታ ሲመሽ የሚጠፋው፣ ጠዋት ደግሞ ስነሳ የሚመጣውና ዓለምን እንድናይ የሚያደርገን ብርሃን ነው እና ይሄ ብርሃን ቆዳችንን በቀላሉ ኢሪቴት የሚያደርግ የቆዳችንን ፒግመንት የሚያመነጩ ሴሎችን በቀላሉ የሚያስቆጣ ነገር ነው። ከዛ በተጨማሪ ደግሞ ቪዚብል ላይት ስንል ወይም ብርሃን ስንል ፀሐይ የምትለቀው ብቻ አይደለም። ይህንን ቤታችን ውስጥ የሚለቁ ነገሮች በብዛት አሉ። ለምሳሌ ስልካችን ስልካችን ላይ በተደጋጋሚ ስልካችንን ስናይ ከስልካችን ወደኛ የሚለቀቅ ብርሃን አለ ብሉ ላይት አለ። ያም የቆዳችንን ሴሎች በእጅጉ የሚያስቆጣ ነው። ከዛ በተጨማሪ ደግሞ ከላፕቶፕ፣ ከቲቪ፣ ከአይፓድ፣ ከእንደዚህ እንደዚህ አይነት ነገሮች ከስክሪኖች በአጠቃላይ ማለት ነው የሚወጣው ያ ብርሃን ለቆዳችን ሴሎች በጣም አይመችም። በተለይ ደግሞ ፊታችሁ ማድያት ያለበት ጥቋቁር ነገሮች ያለባቸው ሰዎች እነዚህ ነገሮች ከፊት ለፊታችሁ ማራቅ አለባችሁ ወይም መቀነስ አለባችሁ። በምንድን ነው መከላከል የምንችለው ካላችሁኝ፣ በዋናነት መከላከል የምንችለው ያው ለዛ ነገር አለመጋለጥ ነው። ከዛ ውጭ ግን እነዚህ ፋውንዴሽን የሚመስሉ ወይም ቲንትድ የምንላቸው የፀሐይ መከላከያዎች አሉ ያንን ፋውንዴሽን የሚመስል ነገር ፊታችን ላይ ስንቀባው ይህንን ቪዝብል ላይት ወይም ብሉ ላይት መከላከል ይችላል። ስለዚህ ቆዳችሁ የሚቆጣ ወይም ማድያት ያለባችሁ ሰዎች ብዙ የማይጎረብጣችሁ ከሆነ ቲንትድ የሆኑ የፀሐይ መከላከያዎችን ብትጠቀሙ አሪፍ ነው። ሶስተኛውና የመጨረሻው አደጋ ደግሞ ኢንፍራሬድ ሂት የምንለው ነው። ይሄ ኢንፍራሬድ ሂት እንግዲህ ልክ እንደነዛ ሁሉ ከፀሐይ የሚወጣ ነው። የሆነ ቀን ለምሳሌ ፀሐይ የለም፣ ነገር ግን ዝናብ አለ ወይም ደመና ነው፣ ግን በጣም ይሞቃል። ሙቀቱ ከየት መጣ? ከፀሐይ መጣ። ፀሐይ ከጨረሮቹ ወይም ከብርሃኑም ውጪ ኢንፍራሬድ ሂት የሚባል ሙቀት ትለቃለች እና ይሄ ሙቀት ቆዳችንን በጣም አድርጎ ይጎዳል። በጣም የሚገርመው ደግሞ የኢንፍራሬድ ሂት ምንጭ ፀሐይ ብቻ አይደለም። ቤታችን የፀጉር ማድረቂያ አለን፣ ሂተር አለን፣ ሳውና ባዝ እንጠቀማለን፣ ምግብ ስናበስል ከምግቦቹ የሚመጣው እንፋሎት አለ። ሴቶች ደግሞ እንጀራ ስትጋግሩ ስትከፍቱት ወደ ፊታችሁ የሚመጣ እንፋሎት አለ ወይም ይሄ ግርፍ የሚያደርግ ሙቀት አለ። ያም ኢንፍራሬድ ሂት ነው እና ከነዚህ እነዚህ ነገሮች የምናገኘው ሙቀት ቆዳችንን እጅግ አድርጎ ይጎዳል እና እነዚህን ነገሮች የሆነ ነገር በመቀባት ማስቀረት አንችልም። ምንድነው ማድረግ የምንችለው? አንደኛ የሰውነታችንን ቴምፕሬቸር እንዳይጨምሩ ቀዝቃዛ ውሃ መጠጣት እንችላለን። ሌላውና ውጤታማው ግን ምንድን ነው? ይሄ ሙቀት ወደ ውስጣችን ሲገባ መጀመሪያ የሚፈጠር ፕሮሰስ አለ። ያ ፕሮሰስ ኦክሲዴሽን ይባላል። አንታይ ኦክሲዳንት የሚባሉ ነገሮችን በመጠቀም ይህንን የኦክሲዴሽን እንትን መቀነስ እንችላለን። ለዚህ ደግሞ አሪፍ የሆኑት አንቲኦክሲዳንቶች ቫይታሚን ሲ አለ። ብዙ ጊዜ እንግዲህ አውርተናል። የሚዋጥ ሊሆን ይችላል የሚቀባ ሊሆን ይችላል። ቫይታሚን ኢ አለ፣ ፌሎሪክ አሲድ አለ፣ ኒያሲናማይድ አለ። እነዚህ እነዚህ ሁሉ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንቶች ናቸው። እነዚህን በመጠቀም ከዚህ ከኢንፍራሬድ የሚመጣው ሙቀት ቆዳችንን እንዳይጎዳ ማክሸፍ ወይም ማብረድ እንችላል። ይሄ የዚህ መፍትሄ ነው። ለዛሬ ይህንን ይመስላል። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ቻው